ፈልጋለሁ ተባረኩ፣ እግዚአብሔር ይባርካችሁ። ሲቀጥል ደግሞ ሃይሚና ብሩኬ ኮንግራቱሌሽን ብለናል። ከእናንተ ብዙ እንጠብቃለን የኛ ውዶች፣ የኛ ፍቅሮች፣ የኛ ተወዳጆች እናንተን የሚደርስ ማንም የለም። ማንንም ሳሰሙ ስራችሁን ከመስራት ወደኋላ እንዳትሉ፣ የእኛ ጀግኖች፣ ማንንም እንዳታዳምጡ አደራችሁን። ስራችሁን ቀጥላ አጥብላችሁ ስሩ። ማንንም አትስሙ፣ ምክንያቱም ከጠላቶቻችሁ ወዳጆቻችን እንበዛለን፣ እንበልጣለን። በጣም እንወዳቸዋለን። ለአስርና ለሀያ ሰው ቦታ ቅንጣት እንዳትሰጡ። ሂዱበት። የፈለጋችሁትን ስራ ስሩ። እኛ እናያቸዋለን። እና ከዚህ ላይ እንጠብቃለን። አንድ ሚሊዮን፣ ሁለት ሚሊዮን፣ ሶስት ሚሊዮን እስከ ጥግ። ወደኋላ የለም ወደፊት ነው እንጂ ሃይሚዬ የኔ ጀግና የኔ ውድ፣ ታውቂያለሽ ምን ያህል እንደምወድሽ። የኔ ፍቅር የኔ ጀግና ከአንቺ ብዙ እንጠብቃለን። አንቺ ምርጥ ልጅ ነሽ፣ የትንሽ ትልቅ የብዙዎች አስተማሪ ማንንም እንዳታዳምጪ እንደነገርኩሽ የኔ ጀግና። ሰዓት አልበቃንም፣ እንግዲህ ብዙ ማውራት ፈልገን ነበረ። እንግዲህ እንወዳችኋለን ቡቡና ሀይሚ ተባረኩ። ወደፊት እንጂ ወደኋላ የለም። እንደነገርኳችሁ ማንንም አታዳምጡ አደራችሁን፣ ሂዱበት። እናመሰግናለን። ሚሚ ንኪ ሶ ማች ፎር ኤቪ አመሰግናለሁ። የኔ ወ አመሰግናለሁ። ዘበሪያ ክፍልለኝ እኔ እነሱ የወደ

ሃይሚ በጣም ነው የሚወድሽ። አመሰግናለሁ። ወደ የእኔ ፍቅር በጣም ውድድ ነው የሚያደርግሽ። አራ ችግር ለምን ሴት ነኝ? እሺ፣ በጣም ነው የሚወድሽ። ሁላችሁ ሁለቱ ማለት ነው፣ በጣም ነው የሚወዳችሁ ማለት ነው ወደ ፊት።

አይሻ ወስ የአንድ ድንገራችሁ ዜድ ኔትወርክ አላስገባም ብለዋታል። መልዕክት አስከላልፍ ብላኛለች። አንዴ በእግዚአብሔር ለሃይምዬ እና ለብሩኬ መልዕክት አድርሽ ብላኛለች። ላድርስላት። ሃይምዬ እና ብሩኬ፣ ዜድ ይብታደሩ አታቋታላችሁ። ያስባለው ለእናንተ ብዙ ነገር የምትወልጅና እንደምወዳቸው ንገሪልኝ፣ ኔትዎርክ እምቢ ብሎኛል ብላለች። ብሩኬ እና ሃይሚዬ ዜድ ወታደሯ በጣም ነው የምትወዳችሁ። ስለ እናንተ ሰው ሲያውራ ከሰማች የምታለቅስ እግዚአብሔርን ሁሉም የሚያውቃት ልጅ ናት እና በጣም እንደምትወዳችው ንገሪልኝ ብላኝ ነው። በጣም ትወዳቸዋለች፣ በጣም ታከብራቸዋለች። ያው አድርሼ ያለው ተጠቀበብኛላቸሁ ማለት ነው። ዜድዬ አድርሼልሻለሁ፣ ከታች ነው ያለሽው። ዜድ ወታደሩ አድርሼልሻለሁ። እሺ የእኔ ውድ

ሰላም ሃይሚዬ እና ብሩኬ ናቸው! በጣም ነው የምወዳቸው። እንኳን ደስ አላቸው። ከዚህ በላይ ይገባቸዋል። ፈጣሪ ጠብቃችሁ፣ መድሃኒዓለም ከእናንተ ጋር የሆኑ እንዳሉ እና አብሮ እኔ ብሩኬ ሃይሚ በጣም ነው የምወዳችሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁ። እንዴት ናቸው? ደህና ናቸው። በጣም ደስ ብሎናል፣ ስላነያያቸው በጣም ደስ ብሎናል። እና ኮንግራ ብያቸው አለሁ። እንዴት ናቸው? ደህና ናቸው ኮንግራ፣ ይገባቸዋል። ልፋታችሁ ውጤት ነው። ከዚህ በላይ ደግሞ ከፍ ብላችሁ

ሰላም ሌላ ሰው የለም። ከይቅርታ ጋር የተሰጣችሁትን ደቂቃ እንድትጠቀሙ በስነ ስርዓት። አሁንና ቡርኬ በመጀመሪያ እንኳን ደስ አላችሁ። ኮንግራትግን ቱርኪ በጣም በጣም ውድድ ነው የሚያደርግሽ

ሌሎች ሞትሽን ክፈቺው፣ ሌላ ሞትሽን ክፈቺው። አትፈሩ እናንተ ሌላ ሌላ እየታወቀ ሌላ ሞትሽን ክፈቺው። አዩ፣ ግጥም አለንና ከቅርታ ጋር አሁን ከቅርታ ጋር ኬኩ ሳይቆርስ ኬኩን፣ ንግስቷ ወደዚህ ጠጋ አድርጊ፣ ሱሊያኗ ኬኩን ወደዚህ ጠጋ አድርጊው። ግጥም አለ ምርጥ ግጥም ይዛለችና። አዩ አዩ፣ እስቲ ከታች ገስት ላይ እየፈለኩሽ ነው። እሺ እንትን ግጥም የሚነበብና ግመኑ ደረሰች፣ ምስራ ከዛ ኬክ መቁረስ እና እንትን እንበላ፣ እንለያ ይመሻለው። ሃይሚ እና ብሩኬ ኮንግራ፣ የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በላይ ከፍ በሉ፣ ድረሱ። በጣም ነው የምወዳችሁ ሁለታችሁ፣ በጣም በጣም ነው የምወዳችሁ

አመሰግናለሁ ስላስገባችሁ። በሩተረንዲት ረንዲት ሚያወራለ ንግስታችን እንኳን ደህና መጣሽ ሰላም ብያለሁ ነው። ብሩኬን እንኳን ሰላም ብያዋለሁ። እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃችሁ።

አኮ ከኬኩ በፊት ሆነና አንተ ድንበለ ኦፕሲ፣ አንዴ ፍፄን እፈልገዋለሁ። ከኬኩ በፊት ፍፄን አስገቡልኝ። ፍፄ እፈልጋለሁ። ፍፄን ፍፄን ሼር አድርጉና ፍፄን ሳቡት። ከግጥሙ በፊት እኔ ፍፄ እፈልጋለሁ። ቆይ አንዴ አንዴ ተረጋጉ፣ ፍፄን አስገቡልኝ።